ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮን ላይክና ሼር ማድረግ ፈጽሞ እንዳይዘነጋ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ካሜሩናዊ ተጫዋች ብሪያን ምቡሞን ለማስፈረም ከ60 ሚሊዮን ፓውንድ በላይ አቅርቧል። ንግግሮች አሁንም እንደቀጥሉ ሲሆን ዩናይትዶች የዩናይትድ ሰዎች በዝውውር ዙሪያ በቅርቡ ከስምምነት እንደሚደርሱም ተስፋ አድርገዋል ሲሉ ታማኝ የሚባሉ ምንጮች እየዘገቡት ይገኛሉ። አሁን ታዲያ እጅግ ታማኝነት ያላቸው እነዚያ አትሌቲክስ ዩናይትድ ከ60 ሚሊዮን ፓውንድ የሚልቅ የዝውውር ሂሳብን ይዞ የለንደኑ ክለብ በር ማንኳኳቱ ታውቋል። ብሬንትፎርድ ጥያቄውን ዳግም ውድቅ ያደርጋል ወይስ ይሁንታውን ሰጥቶ ካሜሮናዊን ተጫዋች የግሉ የካሜሮን ተጫዋች አሳልፎ ለዩናይትድ ይሰጣል የሚሉት ነገር እስካሁን ድረስ ጥያቄ ናቸው። ብሬንትፎርዶች እንግዲህ ቀላል የሚባሉ ተደራዳሪ አይደሉም። በድርድሩም ወቅት ምክንያት እየፈለጉ የተጫዋቹን ዋጋ ለማሳደግ እየሞከሩ መሆናቸው ተሰምተዋል። ንቦቹ ታዲያ የሚንቦሞን ዝውውር በቀጥታ ከኩናህ ዝውውር ጋር በማገናኘት በመደራደር ላይ መሆናቸውም የተገለጸ ሲሆን ብሪያ ሚንቦሞ የአራት ዓመት የፕሪምየር ሊግ ልምድ እንዳለው ያነሱት ብሬንትፎርዶች ባሳለፍነው የወድድር ዓመት በሊጉ ከኩና ግቦች በላይ ሀያ ግቦችን ማስቆጠሩን ለማስታወስ ሞክረዋል። ምንም እንኳን ንቦቹ ምክንያት መደረደራቸውና ዋጋ ማሳደጋቸውን ባያቆሙም ዩናይትዶች ተጫዋቹን የግላቸው እንደሚያደርጉት ከፍተኛ የሆነ የራስ መተማመን እንዳላቸውም ተያይዞ ተገልጸዋል። ይህንን ዜና በማጠናክርበት ወቅት ነበረ ዕውቁ ጋዜጠኛ ፋብሪዚዮ ሮማኖ ጭምር ጉዳዩን ያረጋገጠ ሲሆን ዩናይትድ ታዲያ ተጫዋቹን ለማስፈረም ከ60 ሚሊዮን ፓውንድ በላይ ማቅረቡንም አረጋግጦታል። ፋብሪዚዮ ሮማኖ አክሎም አሁንም ከሙሉ ስምምነት ለመድረስ ንግግሮች መቀጠላቸው ሲጠቁም፣ ካሜሩናዊ የመስመር አጥቂ ምን ጊዜም ቢሆን ምርጫው ቀያይ ሰይጣናቱን መቀላቀል ብቻ እንደሆነም ፋብሪዚዮ ሮማኖ አረጋግጠዋል። ታዲያ በትናንትና ሁለት እንዳሳወቅኳቸው ማንቸስተር ዩናይትዶች ከቅድመ ውድድር ዘመን ጨዋታው ጀምሮ በፊት የቦሞ ዝውውር ለማጠናቀቅ ተስፋ አድርገዋል። በል አሁን የተሻሻለውን የዝውውር ጥያቄ ንቦቹ ከሚፈልጉት ጋር በእጅጉኑ ከመቀራረቡም በላይ ትልቅ የሆነ የቅድመ ክፍያ ዋጋንም ያካተተ እንደሆነ ተገልጿል። የጊዜ ጉዳይ ነው እንጂ የድንቅ የሆነ ተጫዋች ወደ ኦልትራፎርድ መከተሙ ነገር አይቀሬ እንደሆነም ተገልጿል። ታዲያ ብሪያን ኢምቦሞ ኦልድ ትራፎርድ ለመከተም ከምንጊዜውን በላይ መቃረቡን ተከትሎ አንድሪ ኦናና ከሀገሩ ልጅ ብሪያን ኢምቦሞ ጋር ምን አይነት ጥምረት ሊሰሩ እንደሚችሉ በሰፊ የተነገረ ይገኛል። በተጨማሪም ከሌሎች ተጫዋቾች ሁሉ ማንቸስተር ዩናይትድን ለመልቀቅ የተሻለ በተሻለ ሂደት ላይ የሚገኘው ተጫዋች ሲሆን በተጨማሪ አንቶኒ ከሌሎች ተጫዋቾች ሁሉ ማንቸስተር ዩናይትድ ለመልቀቅ በተሻለ ሂደት ላይ የሚገኘው ተጫዋች ሲሆን፣ ላለፉት ስድስት ወራት ተጫዋቹን በውሰቱ ያቆየው የስፔኑ ክለብ ሪያል ቤትስ ብራዚላዊን ተጫዋች በቋሚነት ለማስፈረም ጥረት እያደረጉ ይገኛሉ። በመሆኑም ማንቸስተር ዩናይትድ ገርናቸውን ፈልገው የስልክ ጥሪ ላደረጉት ክለቦች ሁሉ የተጫዋቹን የዝውውር ዋጋ 7 ሚሊዮን ፓውንድ እንደሆነ ተነግረዋል። ታማኝ የሚባሉ ምንጮችም በሁለቱ ክለቦች መሃል ከስምምነት እንደሚደረስ እየጠቆሙ ይገኛሉ። የሳውዲው ክለብ አልናስር ብራዚላዊ አማካኝ ካርሎስ ካስሜሮን ከማንቸስተር ዩናይትድ ለማስፈረም እጅግ እንደተቃረበ ከሳውዲ አረቢያ የሚወጡ የዜና አውታሮች እየገለጹት ይገኛሉ። ተጫዋቹ እንግዲህ ከዚህ በፊትም ክትሙ ከሳውዲ ክለቦች ጋር ሲያዝ ነበር። መዳረሻውም ወደ አልናስር ይሆናል ሲባል ነበርና አሁን የሚወጡት መረጃዎች እንደሚጠቁሙት ከሆነ ግን የሳውዲው ክለብ አልናስር በተጫዋቹ ላይ ከፍ ያለ ፍላጎት እንዳለው እና ከቀድሞ የቡድን አጋሩ ክርስቲያኖ ሮናልዶ ጋርም አጣምሮ የማጫወት ፍላጎት እንዳላቸው ነው እየተነገረው። የዚህ ተጫዋች መዳረሻም ወደ ሳውዲ እንደሚሆን እየተገለጸ ይገኛል። ለማንቸስተር ዩናይትድ ከብዙ ዳይሬክሽን አንጻር አድቫንቴጅ ነው ተብሎ ነው የሚጠበቀው። ተጫዋቹ ከዩናይትድ መለቀቅ አንደኛ፣ ከደሞዝ አንፃር ከፍተኛ ደሞዝ የሚከፈለው ተጫዋች መሆኑ ይታወቃል እና በፋይናንሱ አንፃር ለማንቸስተር ዩናይትድ ጥሩ የሚባል ነው። ሌላኛው ደግሞ ማንቸስተር ዩናይትዶች ሁነኛ የሆነ ተተኪ ለተጫዋቹ እንዲፈልጉ ያደርጋቸዋል። ማቲያስ ኩና ድንቅ ተጫዋች ነው። ጨዋታውን በሰከንዶችም ልዩነት መቀየር የመቻል አቅም አለው። እርሱ ድንቅ ክህሎት አለው። እርሱኛን በዚህ ክረምት መልቀቅ እንደነበረበት ተረድቶ ነበር። እርሱ በማንቸስተር ዩናይትድ ትልቅ ነገርን ለመፍጠር አሁን ላይ እድሉን በሚገባ አግኝተዋል ሲሉ የወልፍ ሷ አሰልጣኝ ቪክቶር ፔሬራ ተናግረዋል። ከዚህ በፊትም አስታውቀው ነበረ፣ ተጫዋቹ ከወልቭስ እንደሚለቅ ፍንጭ ሰጥቶ ነበር። በመጨረሻም ታዲያ ማታስኩንሃ ምን ያህል አቅም እንዳለው የወልፍሱ አሰልጣኝ ሰልጣኝ ቪቶ ፔሬራ ተናግረዋል። ማንቸስተር ዩናይትድ ከአሊያንድሮ ገርናቾና ከማርከስ ሽያጭ 10 ሚሊዮን ፓውንድ እንደሚያገኙ ተስፋ አድርገዋል። ማንቸስተር ዩናይትዶች ሁለቱንም የክንፍ መስመር ተጫዋቾች የመሸጥ ፍላጎት እንዳለው ታውቋል። ገርናቸውን በከፍተኛ ዋጋ ለመሸጥ ነው ዋነኛ ኢላማው። ከሱ ባሻገር እንግዲህ ማርከስ ራሽፎርድንም የማርከስ ራሽፎርድ መዳርሻ ወደ ስፔኑ ክለብ ባርሴሎና እንደሚሆን ተጫዋቹ ራሱ ፍንጭ ሰጥቷል። ታዲያ ሁለቱም ተጫዋቾች ከማንቸስተር ዩናይትድ የመልቀቃቸው ጉዳይ ከፍተኛ እንደሆነ ና ምናልባትም በክረምቱ የዝውውር መስኮት ሁለቱም ተጫዋቾች ከማንቸስተር ዩናይትድ ይለቃሉ። በተጫዋቾቹ ሽያጭ በሚገኘውም ገንዘብ አዳዲስ ተጫዋቾችን ወደ ኦልትራፎርድ እንዲከትሙ ለማድረግ ከወዲህ ዝግጁ መሆናቸው ነው እየተገለጸ የሚገኘው ካስቶን ቪላ ጋር ስሙ ሲያያዝ የነበረው እንግሊዛዊ የማንቸስተር ዩናይትድ ተጫዋች ሜንሰን ማውንት ማንቸስተር ዩናይትድን መልቀቅ እንደማይፈልግ ፋብሪዚዮ ሮማኖ አሳውቋል። በተለይም ባለፉት ቀናት ስሙ ከአስቶንቪላ ጋር ስሙ ሲያያዝ ነበር። ነገር ግን አሁን እየወጡ ያሉ መረጃዎች ተጫዋቹ በማንቸስተር ዩናይትድ ቤት መቆየት እና አቅሙን በሚገባ ማሳየት እንደሚፈልግ አስታውቋል። ሮበን አሙሪም 343 ፎርሜሽን ጅጋ መችው ተጫዋች እንደሆነ ና በሮበን አሙሪምም የሚወደደው ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትዶች የፊት መስመር አጥቂ የማስፈራም ፍላጎት እንዳላቸው ታውቋል። የብሪያም ኢምቦሞ ዝውውር ከጨረሱ በኋላ ትኩረታቸውን ሙሉ ለሙሉ ወደ ፊት መስመር አጥቂ የማዘንበል ሀሳብ እንዳላቸው ነው እየተገለጸው። ነገር ግን የመጀመሪያ ቅድሚያ የሚሰጡት ነገር የብሪያን ኢምቦሞን ዝውውር መጨረስ ነው። ከዛ በኋላ የፊት መስመር አጥቂ ወደ ማስፈረሙ ያዘነብላሉ ማለት ነው። በዋነኝነት በፊት መስመር አጥቂ የሚመለከቷቸውም ወይም በራዳራቸው ውስጥ የሚገኙት ሆጎ ኤክቲኬ ና ቪክተር ኦሽሜን ሲሆኑ ቪክተር ዮክሬሽም እንደ አማራጭ ተካቶበታል። በነገራችን ላይ ምክንያቱም ቪክተር ኦሽሜን ቢሆን በማንቸስተር ዩናይትድ የፊት መስመር ራዳር ውስጥ እንዳለ ተገልጿል። ነገር ግን ሮበን አሞሪም የመጀመሪያ እቅዳቸው ተጫዋቾቹ ማንቸስተር ዩናይትድን ፈልገው እንዲመጡ ነው የመጀመሪያ እቅዳቸው እና ከዛ አንጻር ዋነኛ ኢላማቸው የሚሆኑት ሁጎ ኤኪቲኬና ቪክተር ኦሽሜን ናቸው። ያሁጎ ኤክቲኬ ከፍተኛ የሆነ ወጪን የሚያስወጣ ተጫዋች ከመሆኑ አንጻር ቪክተር ኦሽሜን ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ እንደሆነ ነው። በአጥቂ ስፍራ ቦታ ላይ ቪክተር ኦሽሜን ወደ ማንቸስተር ዩናይትድ የመምጣቱ ጉዳይ እጅግ ሰፊ እንደሆነ ታማኝ የሚባሉ ምንጮች እየገለጹ ይገኛሉ። የፊት መስመርን ባስመለከተ ይሄ ነው። ነገር ግን ቅድሚያ የሚሰጠው በክንፍ መስመር ቦታ ላይ የብሪያን ኢምቦሞን ዝውውር መጨረስ እንደሆነ አያይዘው ይዘውታል። ውድ የዚህ ቻናል ተከታታዮች፣ በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።